እንኳን ደህና መጣችሁ። የዛሬው ቪዲዮዎችን የሴቶችን ጤና በተመለከተ እጅግ በጣም አስፈላጊ በሆነ ጉዳይ ላይ ያተኩራል። ስለ ማህፀን ካንሰር ምልክቶቹ፣ እና ራሳችንን እንዴት መጠበቅ እንደምንችል እነጋገራለን። ይህ በሽታ ሊያስፈራ ቢችልም ግንዛቤና ቀደምት ምርመራ ህይወትን ሊታደግ ይችላል። እስከ መጨረሻው ድረስ አብራችሁን ቆዩ። የማህፀን ካንሰር ምንድን ነው? ታዲያ ማህፀን ካንሰር ምንድን ነው? ማህፀን ኤቲቨስ ሴቶች ልጅ የሚወልዱበት የሰውነት ክፍል ነው። የማህፀን ካንሰር የሚከሰተው በማህፀን ውስጥ ያሉት ህዋሳት ከቁጥጥር ውጪ በሆነ መንገድ ማደግ ሲጀምሩ ነው። በብዛት የሚከሰቱት የማህፀን ካንሰር አይነቶች በማህፀን ግድግዳ ውስጥ ኤንዶሜትሪያው ካንተር እና የማህፀን በር ላይ ኬርቤካው ካንተር የሚከሰቱ ናቸው። በዛሬው ቪዲዮችን ግን በአጠቃላይ ስለ ማህፀን ካንሰር እና ስለሚያስከትላቸው የጤና ክሎች እና ምልክቶች ላይ እናተኩራለንክ። የማህፀን ካንሰር ምልክቶች የማህፀን ካንሰር ምልክቶች መጀመሪያ ላይ ግልጽ ላይሆኑ ይችላሉ። ነገር ግን ሊታዩ የሚችሉ ምልክቶችን ማወቅ በጣም ወሳኝ ነው። ከእነዚህም ውስጥ አንድ ያልተለመደ የሴት ብልት ደም መፍሰስ። ይህ በጣም የተለመደ ምልክት ነው። የወር አበባ ካቆመ በኋላ ደም መፍሰስ፣ በወር አበባ መካከል ደም መፍሰስ፣ ከግብረ ሥጋ ግንኙነት በኋላ ደም መፍሰስ ወይም ከባድና ረጅም የወር አበባ መፍሰስ ካለብሽ የሕክምና እርዳታ ማግኘት አለብሽ። ሁለት የዳሌ ፔልቪክ ህመም ወይም ግፊት በታችኛው የሆድ ክፍል ወይም በዳሌ አካባቢ የማይቋርጥ ህመም ወይም የመርጋት ስሜት ካለብሽ ልብ ማለት ያስፈልጋል። ሦስት የሆድ እብጠት መዋዴን ሆድሽ ያለ ምክንያት እብጠት ካሳየ ወይም ክብደት ሳይጨምር ልብስሽ ጠበብ ካለ ልብ ልትይ ይገባል። አራት የሽንትና የአንጀት ችግሮች በተደጋጋሚ የሽንት መሽናት፣ በሽንት ጊዜ ህመም፣ የሆድ ድርቀት ወይም ተቅማት ካለብሽ የማህፀን ካንሰር ምልክት ሊሆን ይችላል። አምስት የወሲብ ህመም ከግብረ ስጋ ግንኙነት በኋላ የሚከሰት ህመም ወይም ምቾት ማጣት። ስድስት ያልተጠበቀ የክብደት መቀነስ ያለ አንዳች ጥረት ክብደትሽ እየቀነሰ ከሆነ ትኩረት መስጠት ያስፈልጋል። ሰባት የድካም ስሜት የማይቋርጥ እና ያልተለመደ የድካም ስሜት። እነዚህ ምልክቶች የማህፀን ካንሰር ብቻ ሳይሆኑ ሌሎች የጤና ችግሮችም ሊያስከትሏቸው ይችላሉ። ነገር ግን ከእነዚህ ምልክቶች ውስጥ አንዱን ወይም ከዚያ በላይ ካጋጠመሽ ወዲያውኑ ሐኪም ማማከር አለብሽ። የማህፀን ካንሰር የመጋለጥ እድልን የሚጨምሩ ነገሮች። ከአንዳንድ ነገሮች የማህፀን ካንሰር የመጋለጥ እድልን ሊጨምሩ ይችላሉ። እነዚህም እድሜ፣ በአብዛኛው በእድሜ የገፉ ሴቶች ላይ ይከሰታል። የቤተሰብ ታሪክ፣ በቤተሰብ ውስጥ የማህፀን የጡት ወይም የአንጀት ካንሰር ታሪክ ካለ፣ ውፍረት፣ ከመጠን በላይ ክብደት፣ የሆርሞን ሕክምና፣ ኢስትሮጂን ብቻ የያዙ የሆርሞን ምትክ ሕክምናዎች፣ የመውለድ ታሪክ፣ ልጅ ያልወለዱ ወይም በኋለኛው እድሜያቸው የወለዱ ሴቶች የስኳር በሽታ፣ ታሞክሲፌን ታሞቼፌን መድኃኒት የጡት ካንሰር ላለባቸው ሴቶች የሚሰጥ መድኃኒት። እነዚህ ነገሮች ካሉብሽ ካንሰር ይይዛችኋል ማለት አይደለም፣ ነገር ግን የመጋለጥ እድልን ይጨምራሉ። ቅድመ ጥንቃቄዎች እና ምርመራዎች። ጥሩ ዜናው የማህፀን ካንሰርን ለመከላከል እና በጊዜ ለማወቅ የሚረዱ መንገዶች መኖራቸው ነው። አንድ መደበኛ የህክምና ምርመራ ፈግን ዋር ክብስ ቢያንስ በዓመት አንድ ጊዜ የማህፀን ሐኪም ዘንድ በመሄድ መመርመር። ሁለት የፓፕስሚር ፒያፕስሚር በተለይ የማኅፀን በር ካንሰርን ለመለየት የሚያገለግል ምርመራ ነው። ምንም እንኳን የብልት ካንሰርን ባያሳይም ለብዙ ሴቶች መደበኛ ምርመራ ማድረግ አስፈላጊ ነው። ሐኪማችሁን ስለማጣሪያ ምርመራ አስፈላጊነት አማክሩ። ሶስት ጤናማ የአኗኗር ዘይቤ። ጤናማ አመጋገብ ፍራፍሬዎችን፣ አትክልቶችን እና ጥራጥሬዎችን አብዝቶ መመገብ የአካል ብቃት እንቅስቃሴ በመደበኛነት የአካል ብቃት እንቅስቃሴ ማድረግ፣ ጤናማ ክብደትን መጠበቅ፣ ማጨስን ማስወገድ። አራት ለሰው ፓፒሎማ ቫይረስ ኤችፒቪ ክትባት። የኤችፒቪ ክትባት የማህፀን በር ካንሰርን ለመከላከል ውጤታማ ነው። ይህ ክትባት በብዛት ለታዳጊዎች እና ወጣት ሴቶች ይመከራል። እነዚህን እርምጃዎች በመውሰድ የማህፀን ካንሰር የመጋለጥ እድልን መቀነስ እና በሽታው ከተከሰተም በጊዜ ለይቶ ማከም ይቻላል። ራስሽን መንከባከብ ቅድሚያ ሊሰጠው የሚገባ ጉዳይ ነው። በዛሬው ቪዲዮዎችን ስለ ማህፀን ካንሰር ምልክቶች እና የቅድመ ጥንቃቄ መንገዶች አይተናል። መረጃ ማግኘት እናንቁ መሆን ህይወትን ሊታደግ ይችላል። ምልክቶች ካዩ ወዲያውኑ ሐኪም ማማከርዎን አይርሱ። ቪዲዮ ከተመቻቹ ላይክ አድርጉት፣ ለጓደኞቻችሁ እና ለቤተሰባችሁ ሼር አድርጉት። እንዲሁም ለተጨማሪ ጠቃሚ የጤና መረጃዎች የኛን ቻናል ሰብስክራይብ አድርጉ። ስለተከታተላችሁን መሰን